ደፋሪ ብሄር የለውም። ከዛ ውስጥ ምናልባት እንደውም አንዷ የኦሮሞ ስም ሁሉ ያላት ልጅ አለች። ኦነግ ሸኔ ብሄራችሁን አይቶ ነው እንደ የሚደፍረው? ባለፈው ምንድነው ስሙ ገብርኤል፣ ገብርኤል ንግስ ሄደው አራቱ የኦሮሞ ልጆች ናቸው የገደሏቸው። ስናለቅስ የነበረው የአዲስ አበባ ልጆች ናቸው፣ ግን የኦሮሞ ልጆች ናቸው። ቤተሰቦቻቸው ሁሉ የምናውቀው ኦነግ፣ ሸኔ ብሄር አይቶ አይደለም የሚደፍር የሚያፍን? ኦነክሸ ሂዶን ኬር አባት ዩር ኦነግ ሸኔ። እውነን ለመነጋገር እንደ ኦሮሞ ሕዝብ ያስጨነቀ እንደ ኦሮሞ ሕዝብ የተፈታተነ እንደ ኦሮሞ መከራውን ያሳየው የለም። እርግጠኛውን የሚነግራችሁ የምነግራችሁ ኦነግ ሸኔ ብያዝ፣ ኦነግ ሸኔ ቦታው ልክ ቢያርግ እፎይ ብሎ የሚኖረው ኦሮሞ ነው። ፈርስት ፕሌስ ኦሮሞን ነው መከራ እያሳየ ያለው ኦነግ ሸኔ። ታቦት ይዘው ወጥተው እንኑርበት ያሉት በአብይ አህመድ ዘመን ነው። ኢስ ኖት ኔቲንግ ቱ ብሔር። አሁን እናንተ የኦሮሞ ስራ ወጣ ኦሮሞ ኖር ኖር ኔል ኢዝ ኖት አባውት ኦሮሞ እያወራ ነው ያለ ነው። ኢስ ኖት አባውት ኦሮሞ ይችላሉ የአንዷ የኦሮሞ ስም ነው ያላት። ስለዚህ ማን እንደሆነ እዛ ጋር ያለው የደፈራቸው እኛ እንዳንድ ኢትዮጵያዊ የእነዚህ ልጆች ሞተዋል አልሞቱም። ቤተሰቦቻቸው እዚህ ኦነግ ሸኔ ኦሮሞ ነው ቃይ በደረሰባት ልጅቷ ቁጭ ብላ ትጠየቅ። ኦሮምኛ ስላወራ ኦሮሞ ነው ማለት አይቻልም። ጀመሪያ ሰውን ብሔራችሁ ጋር እየሄዳችሁ የኔ ብሔር ነው እኛ የኔ ብሔር ነው ትላላችሁ። ኢዝኖት አባውት ብሔር ደፋሪና ገዳይ ብሔር የለውም ብዬ እየነገርኳችሁ ነው። እንደዛም ሞኝኝ እኔ ወጥቼ ትናንትና ባላለቅስ እኔ ወጥቼ ኡ ባልን አንድ ሽማታውሉም ጸጥ ነበር የምትዩ ሜቢ ትቦስት ይሆናል። እኛ የምንፈልገው ልጅቷ ተገኝታ እሱ ውጣ ጭምላችሁን ልክ ልካችሁን ስነግራችሁና ነጭ ነጩን ስነግራችሁ ወታችሁ። ሮማን ለምን ኢትዮጵያ ገባች? ሮማን ኦሮሞን ተሳድባ ነበር ሰልብ ያለው ግጥማ አርጌ ሀጠረው ብዬ ለዛው ብዙ ስድቦች ሰንብ ያለው ልሽ አለው። እንደኔ በጨዋ ደንብ መንግስትን ይቅርታ ጠይቃ ሀገር ላሽ ብለመግባት ያራዳ ልጅ እንደዛ ነው የሚያደርገው። ምድረ ክፍታፍ ሮማን እንዲያድርጋ ነበር። ጂጂክያ አንቺ ልክስክስ መግባታችን ይቅርታ መጠየቃችን መግባታችን አገርሽ አንቺ ገልቶ ሮማን እንዲብላ ነበር። ሮማን እንዲሰድባ ገባች። ለዛ ነው ዳልቻን ወደው ምን አገባ ትግባ። ታዲያ ለምን አትገባም? እኔም ዳልቻ ገብቻለሁ። እኔም ተሳድቤ ገብቻለሁ። እንደምታውቅ ፋንኩሎ ሀጠራው ማለት ነው እዚህ እንዳልቀጥል እኮ ነው የምታጠራው ይህቺን ጂጂክያ የምትባል ጭራቅማ እኔን እኮ ነው ቁጭ ብላ የምትከተለኝ ሮማን ጎንደሬ ትወዳለች ሲባል ጎንደሬ ነኝ አለች አማራን እኮ አላለችም ጎንደሬ ነኝ ከዛ ሮማን ትግሬ ትወዳለች ሲባል ትግሬ ነኝ ጂጂክያ በራስሽ አይዲያ ተንቀሳቀስሽ አንቺ ወደል ማለት ነው አንቺ ወደል ባፋን ኩል ነው ካጠራው ለልጆችሽ ጭምር ድምፅ መሆን ያለባችሁ ቀነኒ ሞታ አንድ ነገር ፖስተሽ ድምፅ ያለሆን ሻንች አንቺ ደንቆሮ ኦነግ ሸኔ ማለት አንቺ ነሽ። እነዚህ ሕጻናቶች መጥተው አንቺ የምታወሩ ሌላ ያልቸገረሽን አጫሉማ እንደገደለው የሆነ ማኛን ከነገረ ሚሊዮን ብር እንከፍላለን። አጫሉ የገደለው ኦሮሞ ነው። ኦሮሞና ኦሮሞ እርስ በርስ ነው የተገዳደላችሁት። ኦሮሞና ኦሮሞ እርስ በርሳችሁ ነው የተገዳደላችሁት። እነትን ድዱ ይዛዝ ኦሮሞ ኦሮሞን የበላው አለቀ። ኦሮሞና ኦሮሞ አሁንም አንዱ አለምን ቀነኒ፣ ኦሮሞና ኦሮሞ አለቀ እኛ እያልን ያለ ነው። ቀነኒ ፍትህ ይገባታል። ያጫሉ ገዳ አልነገራችሁንም። ራሳችሁ በኦሮምኛ አውርታችሁ ጸጥ ብላችሁ ላሻላችሁ አናውቅም እኛ ማን እንደገደለው። እግዚአብሔር ይመስገን አሁን ራሳችን ስለሆንን ጉዳችንን አይተን ዝም በጀዴ ያልን አላችሁ። እኛ ሞኬ ካወቃችሁት እናንተ ዝም ካላችሁ ነፍሱን ይማረው ብለን ዝም ከማለት ውጪ ምንም የለን። እኛም ዝም ጀዴ ብለናል። አሁን ደግሞ የዝች ገዳይ ደግሞ አትሊስት አንዱ አለም ነው አርቲስት አይገባውም። አርቲስት አይመስለኝም። አርቲስት ነው ለምትሉ አትሊስት አንዱ አለም እኔ አትሊስት ብዬዋለሁ። አትሊስት አንዱ አለም ሚስቱን አቢዩዝ አድርጎ ለሁለት ዓመት ገድሏታል። እስር ቤት ይግባልን ነው እያለ አትሊስት አንዱ አለ አርቲስት የሚባል ይገባዋል ብዬ አላምን። ቢኮዝ አርቲስት የገዛ ሚስቱን እንደዚህ አቢዩዝ አድርጎ ሴት ባላጣው ሴት ዙሪያው ሴት በሆነበት ቻንስ ኖሮት ከጋሪ ገፊነት ከገጠር ከብት ከመጠበቅ አምጥቶ እግዚአብሔር ይሄ ሁሉ ሲሳይ ሰጥቶት በኦሮሞ ህዝብ ተወዳጅ ሆኖ ይሄን ያመጣለትን እንጀራ ቤተሰቦቹን ረድቶ ሌላ ከስሩ ያለውን ምስኪን ኦሮሞ መርዳት ሲችል፣ እንዳጫሉ ምሳሌ መሆን ሲችል፣ እሱ ጫላን በሽጉጥ ያሳድዳል። ጫላን ጫላና እሱን ናይት ክለብ ተኩስ፣ ተኩስ፣ ተኩስ። ታዲያ ለዚህ ሰካራም ምኑ አብሾ አለበት ብሎ ጓደኛ፣ አብሾ ሰካራም አትሊስት ገላ አትያዝም እኛ እኮ ይገደል አላለም እንደማንም ኢትዮጵያዊ ህግ ይወጣ አለ ሚስቱን አብዩዝ አድርጎ የገደለ እሱን መብቱ ይጠበቅ ማናችሁም እጃችሁ ከሌለበት ቀነኒ ቤተሰቦቿ አስክሬን እንዳዩ ለምን ተደረጉ ልጁ ካልገደላት ምንም ካላለ በሰው እጅ የሞተ ሰው ሆኖ ከፎቅ ላይ ተቀጥቅጦ በአንድ ቀን የተቀበረ ኢትዮጵያዊ ሰምቼ አላውቅም ሰምቼ አላውቅም በአንድ ቀን በሰው እጅ ይሁን ራሷ ገፍትራ ገ ተገላ ይሁን ሰው እቤት ውስጥ ባለ ሰዓት ራሷን ማንም ሳይዛት ከፎቅ አምልጣ ከወደቀች፣ እንግዲህ ለኢትዮጵያውያን ፍርዱን ተዋለው። እህቱ እያለች እሱ እያለ አምልጣ ከፎቅ ከወደቀች ካልገፈተራት፣ ደንድ ኦፍ ደደይ የመሞቷ ሚንስ ራሱ ነው። ይህን ኢትዮጵያ ውስጥ ጠቅላላ አረጋግጠን የጨረስ ነው ጉዳይ ነው። እኛውን እያለ ነው ፍትህ ለቀነኒ እንዲሰጥ ቤተሰቦቿ እያዩ ፎቶዋን ዘቅዝቃችሁ እዚህ ሶሻል ሚዲያ ላይ እሱ የአሩሲ ልጅ ስለሆነ አሩሲ የምትባሉ የአሩሲ ኦሮሞዎች ፎቶዋን ዘቅዝቃችሁ ስትሰድዋት የገዛ ቤተሰቦቿ እያዩ የሞተችው ሳያንሳት በሶሻል ሚዲያ የእሱን ፎቶግራፍ አድርጋችሁ ፎቶዋን ዘቅዝቃችሁ ስትሰድዋት የነበራችሁ ቤተሰቦቿ አይተዋል። አሩሲ ስለሆነች እሷ። እሷ የሀረር ኦሮሞ ናት። በዚህ እንኳን ጭንቅላታችሁ ምን አይነት ደደብ እንደሆነ ነው እራሳችሁ የምታሳዩት። ደደብ ቅሌታሞች፣ የእሷን ፎቶ ዘቅዝቃችሁ እንደዚህ ተናግራችኋት። ክርስቶስ ምስክሬ ነው። ሴቶች ካላችሁበት ሴቶችም አላችሁ፣ ወንዶቹ ዋጋ ትከፍላላችሁ። እግዚአብሔር አምላክ ዋጋ አስከፍላችኋል። ባለጌ ሀጠራው ሀሬ ማለት እናንተ ናችሁ። ልንገራችሁ፣ ባለጌዎች ናችሁ። ሰው መደገፍ ትችላላችሁ። ልጁን ደግፉት በፈለጋችሁት ከደገፋችሁት። ነገር ግን አባት አላት፣ ለዛውም ጠረገሉ አባት፣ የኦሮሞ አባት፣ በልጁ የማይደራደረው የኦሮሞ አባት ነው የወለዳት። ዋጋህን ትከፍላለህ። አስፖርት ቦድ ወንድም አላት፣ ሌላም ደግሞ የአገሯ ልጆች አሉ። የእሷን ደም ይበቀላሉ። ቢኮዝ አጫሉ የገደለው በስውር መቶ ገሎታል። ማን እንደሆነ ካወቃችሁ ተበቀለችሁለት። እናንተ ታውቃላችሁ። ይቺ ግን እየታወቀ አይደለም አንዷ አለ። እህቷን እህቷን ራሱ መለቀቅ የለባትም እህትየው፣ የገዳይ ደባቂ አንቺ ራስሽ። እሷ እንደዛ ተደርጋ ስትሞት ለወንድምሽ ካገሽ አንቺ ራስሽ መታሰር አለብሽ። ቅሌታ ቦርጫ ሀጠራው ቁጭ ብለሽ ልጅቷና ልጁ የሰራውን ቁጭ ብለሽ የምትበይ ሀጠራ ሆዳ በርሜል የምታኪ ሴትዮ አንቺ ራስሽ መታሰር አለብሽ መታሰር አለብሽ። አይተሻል እንዴት አድርጋ እንደሞተች ጠራ በተለይ ፎቶ ላ የዘቀዘቃችሁ መብርሃ ምስክሬ ነው። እንደውም እኛን እልህ እኛና እሷን ሞት ዝም እንዳንል አድርጋችሁናል። ዝም አንልም፣ ዝም አንልም። የእህታችን ገዳይ ወጥቶ እስር ቤት እንደ ማንኛውም ኢትዮጵያዊ እኩል ፍርድ ባለ ጊዜ ባለ ጊዜ ማአስ ባለ ጊዜ የሚባል የለም። ሁላችንም ኢትዮጵያዊ ነን። ባለ ጊዜ ገለ መለሂድና እዛ ባለ ጊዜ እንፈልግ አይ ኔቨር ሲ ባለ ጊዜ ኢትዮጵያ ገብቼ ነው የመጣሁት። ባለ ጊዜ የሚባል ወፍ የለም። እንደ ማንኛውም ኢትዮጵያዊ በተቀመጠው ሕግ መሰረት ሚስቱን አቢዝ አድርጎ የገደለ ስንት እንደሚፈረድ በባል አቅም ያ ፍርድ አግኝቶ እስር ቤት እስኪገባ ድረስ ዝም አንልም ቅሌታሞች ስድ ከመሞት አልፎ ፎቷን ሚዲያ ላይ ዘቅዝቃችሁ ልክስክሶች፣ አታፍሩ! ሀጠራው ባለጌ ቤተሰብ እኮ አላት። አጎቷ እኮ ገብቶ ሲናገር ሰምቼው ውስጤ እንዴት እንደደማ አጎታ አላት። እስቲ ያስቡት ማታ እስከ አስራ ሁለት ሰዓት ከምናምን ያዋራት አውርቷት ማታ ሲነቃ ሞተች ተብሎ ተነግሮት ደንዝዞ ጭንቅላቱ ማንም እንኳን አጎቷ ባዳ የሚያውቃት እንኳን። ማንም ይሄን ነገር የሚፈታችሁ ነገር የለም። ደም በደም ይመለሳል። እስቲ ፍቱትና፣ ጫላ ራሱ ምን ይሰራል? ጫላ ጀግና ነው። ጫላ አርበድብዶ ነው ዋጋው የሚሰጠው። እንደውም ፍቱት፣ ፍቱት፣ እንደውም ጫላ ዋጋውን ይሰጠዋል። ብዙ ወንድሞች አሏት። በቀደም ቤት ከፍቶ የነበረው የህግ ሰው ነው። እኔ አለው ብሏል። እንዴ ፀብ ሌላ ነገር ነው። እንዴ ዮኒ ማኛ ድምጽ ስለሆነ ልታመሰግኑት ነው የሚገባው ዮኒ ማኛ ኦሮሞ አድም ዮኒ ማኛ ለኦሮሞን እንደዚህ ሊያረግ ነው ዮኒ ማኛን ወደ ፈቅደ ኢሊሌ ሆቴል ተቀብለ አንሸራሽረ በጉድፈቻ ኦሮምኛ ኦሮሚኛ እንዲቀበል አድርጋችሁ የኦሮሞ ስም ሰታችሁት ማነው ነው እንደውም ነው ምናምን የሆነ ስም ተሰቶታል? ተሰቶት ኦሮሞነት ተቀብሎ ነው የገባው ለምን ተዋሻላችሁ የተጣላው ከዳልቻ ጋር ነው። ሬድ የተጣላው ከመንሱር ጋር ነው፣ አለቀ። ከዛ በተረፈ ግን ኢትዮጵያ ገብቶ ኦሮሞነት ተቀብሎ ኢንዲሌዮቴ ላርፎ ገለቶሜ ብላችሁ ለሴት ድምጽ ስለምትሆን አሁንም የእህቶቻችንንም ድምጽ ምሳትን ለሞቱት ደግሞ በኦነግ ሸኔ ተደፍረው ለሞቱት ደምቢዶሎ ዩኒቨርሲቲ ተማሪ ለሆኑት ወንድምናቶቻችን ድምፅ ያልሆነ ገዳይ ኦነክሸኔነ ገዳይ ድምፅ ያልሆናችሁ፣ ጠቅላላ ያልፖሰታችሁ ድምፅ ያልሆናችሁ ኦነክሸኔ ኦነክሸኔ